ለምን ያችን አይጥ ልጁን አገያት? ማንን? ምሳሌ፣ ደሞን ያችን አይጥ ማጥፋት በፍጹም አያቅተኝም። ለምን ያችን አይጥ ልጁን አገያት? ምሳሌ፣ ስለዚህ ማህሌትን በእጃችን እናስገባታለን ማለት ነው። በትክክል የሰው ልጅ ከሰውነት ሚዛን ሲወጣ በሕፃን ልጅና በእርግቦች ላይ ይጨክናል እንዲሉ አበው። ዛሬ ዝና ይህንኑ ጭካኔውን ያሳየን ምሳሌን ለምን አትገልያትም ብሎም ለማሃሌት እየነገራት ይገኛል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላቸውበት የምድርዳች ሀሳባችሁ ይብዛ። ለቻናል አዲስ የሆናቸው ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትትና እጠይቃለሁ። ምሳሌ ድራማ ክፍል ሰባ ሰባት ልጅ የላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል መድብል እንግዲህ ከቤት ወጥቶ ማለት ነው ቅድስትን ምሳሌን አደራ እያላት ነበረ ክፍሉ የተጠናቀቀው ዛሬስ መድብል እውን ወንድሙን አግኝቶት ይሆን ወይስ ሳያገኘው ቀረ የሚለውን አብረን የምንመለከት ይሆናል መድብል ከቤት ወጥቶ ሄዷለኝ ቅድስትንም ምሳሌን አደራ እያላት ነው ከቤት የወጣው ታዲያ ከቤት ወጥቶ የሄደው ግን ሞገስ ጋር ነበር ከሞገስ ጋር ተገናኝተውም አንዳንድ ነገሮችን እያወሩ ስለ ብሩክ ያለውን ሁኔታ እየነገረው ነበር ታዲያ ሞገስ የፍራቻው ጥግ ከዛ ላይ ደርሷል ዝናን አሁንም እየፈ ተፈሮ ይገኛል። አብሮት ተቀምጦ እሱ የሚያስበው ስለ ዝና ዝና ስለመምጣቱ ወይም ደግሞ አሁን ስለሚደርስበት ነገር ነበር። ታዲያ መድብልም እባክህን ሞገስ አሁን ተረጋጋና ሰማኝ ወንድሜ፣ ብሩክ አደጋ ላይ ነው ያለው። ከማይሆኑ ሰዎች ጋር ገብቶ ነገሩ ሁላ ብልችትችት አድርጎታል እያለም ይነግረዋል። ነገር ግን ሞገስ ደግሞ ልቡ ዝናን እያሰበ በፍርሃት ውስጥ ተውጦ ነበረ። መድበል እባክህን፣ ቆፍጠን በል ያለ ወንድነትን እያለማመደው ይገኛል። ቡናቸውን ጎንጨት እያሉ መሀሌትን ከዚህ በኋላ በእጃችን አስገብተን ስለ ብሩክ ያለውን ነገር በፍጹም ማወቅ ይኖርብናል ይለዋል። ታዲያ አሪፍ ሀሳብ እንዳመጣ ስለተረዳ መድበልም በሀሳቡ ይስማማል። መሀሌትን እንዴት አድርገው በእጃቸው ማስገባት እንዳለባቸው እየተነጋገሩ ከቆዩ በኋላም ሀሳባቸውን የሚያስፈጽምላቸው ገንዘባቸውና የፍርሃት እንደሆነ ይረዳሉ ለፍራታ ስልክ ደውሎ ሲጠይቃት የፍራታ ዛሬ ላይ ግን እውነቱን ለመናገር ተቆጥባለች እህቷ ወደነ ዝና ቤት ሂዳለች ታዲያ ዝና ጋሄዳ ቀድሞውኑም ሲደውልላት እኔና አንቺ የምንገናኘው ችግር ሲኖርና ለሆነ ጉዳይ ነው እንጂ አንቺ ሚስት አይደለሽ፣ እህት አይደለሽ እናት አይደለሽ ለምን ፈልግሻለው እያለም እንደተለመደው እያንቋሸሻትም ነበር እሷ ግን መረር ብላም ቢሆን በቃ ይሄ ሰውዬ ግን ኤጭ እያለች ሄዳለች ከመሄድ አልተቆጠበችም። ሂዳም አግኝተዋለች። ሁሌ ከምንገናኝበት ካፌ ነው ብሏት ስለነበር እዛው ነው ያገኘችው። እዛውም አግኝተው ግን እንደተለመደው እያንቋሻሻትም ቢሆን ስለ ሁኔታው እያስረዳት ቆይ ግን እኔ ምልሽ ለምንድን ነው ይቺን አይጥ ልጁን የማትገይለት? ይላታል። እንዴ! እንዴት ምሳሌን? ትለዋለች። አዎ ምሳሌን። እሷን ገደልሽ ማለት ደግሞ ቤቱ የራስሽ ሆነ የክልሽ ሆነ ማለት ነው። ያቺ ቅድስትም ከዛ ቤት ትወጣለች ከዛ አንቺ ደግሞ ትዳርሽን እና ቤትሽን ትይዣለሽ። ስለዚህ ለምን እንዲህ አታደርግ ይሚላታል በሀሳቡ አንዱም ሳታስቀማማ ትስማማለች። ግን ምሳሌ የሰባት ድመት ነፍስ ነው ያላት። ስለዚህ እሷ ቶሎ የምትሞት ልጅ አይደለችም ትሏለች። አንቺ ድሮም እንዲህ ነው የምትይው እያለ ይገፋፋታል። ነገሩን ከገፋፋት በኋላ በሀሳብ ከተስማማች በኋላም ከዛ በኋላ ወረቀቱን ወስጄ ልስጣቸው ወይ ትለዋለች። አሁን መሄድ ትችያለች መስጠት ትችያለች ግን ይህን ነገር ስታደርጊ በጥንቃቄ ዛሬ የድልሽ ቀን ነው ብሎ ገፋፋት። ለክፋትና ለተንኮል ሲባል የሚገፋፋትን እሺ አሜን በጎ ብላ የምትቀበለው ማሃሌት ዛሬ ላይ ሳታስበው ወደ አዘቅት እየገባች እንደሆነ አልተረዳችሁም። እሷ የተመለከተችው ነገ ላይ ለእሷ የሚሆነውን ቤት ነበረ። ነገር ግን በኋላ ላይ የሚመጣውን ነገር በፍጹም አልተረዳችሁም። ፍጥነትም ወደነ ብሩክ ቤት ታመራለች። ታዲያ ወደነ ብሩክ ቤት ስትሄድ ድንገት መድብል ልህቷ ላይ ፍራታ ይደውልላታል። የፍራታንም ሊያውጣጣት ቢፈልግ እሷ ግን ልትናገር ፍቃደኛለችም። እንደውም ዝናጋ ሄዳለች አለችው። ነገር ግን ነግራት ነበር። እነ ብሩክ ጋ ወረቀት ይዤ ሊሄድ ነው ብላት ነበር። ግን እንዲህም አለችው መድብል ይውልህ እንደ ወንድምህ እህቴን ልትጎዳት እንዳታስብ በፍጹም እንዳታረገው ስትለው፣ ወንድሜ እሷን አልጎዳትም እሷናት የጎዳችው፣ የፍራታ ይህን ታውቂያለች ደግሞ እኔ ልጎዳት አልፈልግም ይላታል። ይህን ጊዜ ነበር እሺ በቃ መልካም ብሎ ስልኩን የዘጋው፣ በሀሳቧ እንደማትስማማ ስላወቀ ብቻ ግራ በመጋባት ስሜት ሆኖ በቃ ዳጣ ታስፈልገናለች ይላታል። ዳጣንም ወደ ቤት እንድትመጣ ስልክ ደውሎ ይጠራታል። ዳጣም ትመጣለች። ቤት ስትመጣ ያገኘችው ቅድስንና ምሳሌን ነበር። ታዲያ ጣጣ የሌላቱና ነገሩም ሁሉ ቀለል አድርጋ የምትመለከተው ዳጣ አቤት ገብታት ሲጫወቱ ከቆዩ በኋላ ምሳሌ ስትዘል ታያታለች። አንቺ አባትሽ ጠፍቶ አንቺ ዜ ትዘላለሽ ብላ በድንገት ከአፏ አምልጧት ተናገረች። ቅድስት ፍጥጥ ብላ ነበር የተመለከተቻት። ነገሩ ተበላሸ ብላ ተደናገጠች። ታዲያ ወዲያውንም እንዲህ ነበር ብላ ያስቀየዘችው፣ አይ እሱ እኮ ብሩኬ ለእኔ ሳይነግረኝ ስለሄደ ቅድስት ገና ዛሬ ነው እንደምትነግሪኝ እያልኳትኝ ነው ብላ ነገሩን ታስቀዝ ይሳለች። ህፃን ልጅ ናትና አመነቻቸው። ታዲያ ወደ ውስጥ ገባ ስትልም ቅድስት ይኸውልሽ ከዚህ በኋላ መጠንቀቅ ይኖርብሻል፣ ትላታለች። እሺ ብላ በሀሳቧ ተስማምታ፣ እኔ ምልሽ ይዛን ቀን ግን ወርቁን አላስረከብሹም እንዴት? ትላታለች። እሱማ ቢሆን በምን እድል እያለች ቅድስት በጸጸት አለንጋ እየተገረፈች ምን አለበት ያኔ ለቡርኬሽ ብዬ ቢሆን እያለችም ነበረ። ታዲያ ለምን አልሰጠሽውም? ካልሰጠሽው ታዲያ ለምን ለመድብላት አልሰጭውም? ትላታለች። ይህን ጊዜ ነበረ እንደ እህትና እንደ እህት የተቀላለዱ ትንሽ ከቆዩ በኋላ አንቺ እኮ ገና ሕፃን ልጅ ነሽ ምንም ጣጣ የለልሽ፣ እያለች ቅድስት ከራሷ ጋር እያወራች ትንሽ ከቆዩ በኋላ ስልክ ተደውሎላት ትወጣለች። ወጥታም መሀሌት የት እንዳለች እንዲያጣሩ ትደረጋለች። ከሞገስ ጋራ መሀሌትን መንገድ ላይ እየሄደች ያገኟታል። ጣሩ ግን ለሀሳባቸው ሚስማማም አልሆነላቸው። ኤፍራታ አብራት ነበረች። ታዲያ ፍራታን ያለው አማራጭ ስልክ ደውሎ ወደ እኔ እንድትመጭ ፈልጋለሁ ማለት ነበር መድበል ያለበት። ስልክ ደወልላት። የገንዘብ ነገር ሲነሳ የሚያክለፍ ልፋት የፍራታ ባክሽን የባለፉ የቀረሽን ብር ልሰጥሽ ነው። ስለዚህ መገናኛ እንገናኝ፣ አሁን በአስቸኳይ እንድመጭ ይላታል። እሺ ብላ እሷም ሳታቅማማ እህቷን በይልሄድ ነው የራስሽ ጉዳይ በሚል ሁኔታ ጥላት ትሄዳለች። እህቷ ብትማጸናትም በፍጹም ሊሄድ ነው በጣም አስቸኳይ ነገር ገጥሞኛል ብላ ጥላት ሄደች። ታዲያ ማህሌትም በዚህ ሁኔታ እያለች ግራ እየተጋባች ወደ እነ ብሩክ ቤት ታመራለች። ወደ እነ ብሩክ ቤት ስታመራ ከኋላዋ ተከትሏታል። አሁን ሊይዟት ይሆን ወይንስ ታመልጣች ይሆን ወይንስ ዝና ይደርስላት ይሆን? በቀጣይ ክፍል የምንመለከተ ይሆናል። ጤና ይስጥልን።